ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ። እግዚአብሔር ይመስገን። ሁሉ ሰስቢያን፣ ይሄ ቪዲዮ ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁ። ዛሬ ያፈነውን ነገር ብሩክ ይፋ አድርጋለ ነው። እሱ ምንድን ነው? ዙር ዙር ዙር ዙር ስ እኔ እኮ ያለ ምክንያት አይደለም። ብሩክና ሀይሚ ምናቸውም ፍቅረኛ ማቾች አይመስሉኝም። የስራ ባልደረቦች ናቸው አልኩ ይሄው ቴሌ ዞር ዞር ሲል መቼስ ያለ ምክንያት ያለ ምክንያት ያለ ምንም ነገር አንድ ሰው የሆነን ሰው ስቶሪ አያደርግምም ፎቶ ፕሮፋይልም አያደርግም ማለት ነው። ቢያደርግም ሌላ ጊዜ እሷ ወይ ሃይሚ ያደረገችውን ያ ስክሪንሾት ያነሳና ተመልሶ በራሱ ነው የሚለጥፈው ማለት ነው። ብሩክ ብዙ ጊዜ ሃይሚ የለጠፈችው ብሩክ የሚለጥፈው፣ ብሩክ የለጠፈው እና ሃይሚ የሚለጥፈው ማለት ነው። ተመሳሳይ ነው ማለት ነው ግን ዛሬ እች የመሰለች ቆንጅዬ ቆንጅዬ የቀይ ዳማ ዱንቡሽ ቡሽ የሆነች ልጅ ዞር ዞር ስለላችሁ ኢንስታግራም ላይ ስቶሪ ላይ ልጥፍ አርግቷታል ማለት ነው። ከዛ ሳይ ሳይ ሀይሚ የተደረገ ታግ የተደረገች ነገር የለም። ሳይ ሀይሚ ላይም ሳይ ምንም ነገር እች ልጅ አለጠፈቻትም እንዴ። ብሩክ ይህን ነገር እውነት ሊያደርገው ነው እንዴ? ልጅቷን ይፋ ያወጣት እናስ እናንተ ምኑም ባትሆን ያለ አንድች ነገር ስቶሪ ላይ ያደርጋታል። በቃ ብዙ ጊዜ በቃ የነሱ ግሩፕ ጀማ ታውቃላችሁ፣ ኤፍሬም ብዙ ሰዎች የሆነ አንዴን ተመሳሳይ ስቶሪን የሚያደርጉት ማለት ነው። እንደዛ ቢሆን አጠረጥሩም። ለምን ጀስት የሆነ ፋሚሊ ነገር ነው ምናምን ብላ የተተዋወቁ ምናምን ስለሚተዋወቁ ትላላችሁ። እሺ እቺ የሆነ ጀስት ፍሬንዴ ናት ምናምን ቢባል ሃፒቨርስዴ ወይ የልደቷ ጊዜ ምናምን ብሎ ይለጠፍ ነበረ ማለት ነው። ይለጥፋል ብዙ ጊዜ ሃፒቨርስዴ እንትና ምናምን ብሎ ይጥላል። ደግሞ እሱን እሱ ከለጠፈ ሀይሚ ትለጥፋለች ያን ነገር ማለት ሀይሚ ትለጥፋለች። ዛሬ ግን የእውነት በሉ ሃይሚ አልለጠፈችም፣ ብሩክ ብቻ ነው የለጠፈው ማለት ነው። ለምን ሌላ ጊዜ ሀይሚ ራሱ ትለጥፋት ነበረ ሌላ ጊዜ። እና እች ልጅ እርግጠኛ ነኝ የብሩክ ፍቅረኛ ናት ማለት ነው። እርግጠኛ ናት ለምን ብትሉ እሱ ያለ ነገር አይደለም። ዛሬ ሚዲያ ላይ ያወጣት ማለት ነው። እና ሁሉም ነገር ጊዜውን ጠብቆ መውጣት አለበት ብዬ አምናለው። ለዛ ነው እኔ ሚስጥር ያደረግኩት ይላል። ታያላችሁ። ና ታያላችሁ። አሁን በዚህ ፎቶ ምክንያት ሃይሚና ብሩክ ሲጣሉ ማለት ነው። ለምን እንትን ይላል። ወይን ሃይሚን ለማናደር ነው። ሃይሚ ከፋሲል ጋራ ቀለበት ስላደረገች የመልስ ምት መሆኑ ነው። ቤተሰብ ምንም እየገባኝ አይደለም ማለት ነው አሁን እቺ የብሩክ ፍቅረኛ ናት ወይስ ምኑ ናት ለምንስ ለጠፋት እንዲ አንድ ሰው ያልወደደውን ቦታ ያልሰጠውን ሰው ይለጥፋል አይለጥፍማ? አይለጥፍም እኮ ለምን እንደሆነ ታቃላችሁ በቃ ቦታ ቦታ ቦታ ካልተመቸው ያሰው ያችን ልጅ ካልወደደ አይለጥፍም እንታቃላችኋ ግን እሱ ለምን ለጠፋት ለምንድን ነው ስቶሪ ሊያደርጋት የቻለው? ምክንያቱም ምንድን ነው እርግጠኛ ነኝ፣ ደግሞ ስታምር በጣም ቆንጅዬ ልጅ ናት። የእውነት የምላችሁ ማለት ነው እና ከሀይኒ ጋር እያስመሰሉ ነው። የእውነት ለመናገር ማለት ለምን ብዙ ጊዜ ለዛው ለምን ቀለበት አታደርግለትም? ቀለበት ቀለበት ቀለበት ሲሉ ያን ነገር ራሱ ውድቅ አደረገ። ባል አለሽ ይላል ብዙ ጊዜ ኮሜንት እንትን ያነባሉ ማለት ነው። ለምሳሌ አሁን ቀለበት ካደረገላት እነዚህ ሰዎች ቁም ነገር ቁም ነገር ደረጃ ደረሱ ማለት ነው። አብሪሽ ና ኖ ሶሪ፣ ብሩክና ሀይሚ ማለት ነው። ግን ብዙ ጊዜ ስለ ቀለበቱ ጊዜ ምንም አይነት ኮሜንት ራሱ አይሰጡም ማለት ነው። ሀይሚ የምጠረጥርክ የምትበሳጭብክ እርግጠኛ ስላኖችብክ ነው። ቀለበት እንድታደርግላት ፈልጋለሁ ምናምን ይላል ማለት ነው ግን ቀለበት ለምን ለማ ያደርግላት? ቢወዳት ቢያፍቅራ ኑሮ እኮ ለሀይሜ ቀለበት ያደርግላት ነበረ ማለት ነው። ለምን ብሩክ ብሩክ ህይወት ውስጥ ህይወት ህይወት ውስጥ ብሩክ ህይወት ውስጥ ህይወት አለች እቺ ልጅ አለች ማለት ነው። ለዛ ብሩክ ህይወት ውስጥ ሰው ስላለ ነው ሀይሜን ሊያስገባት ያልቻለው እንጂ የእውነት ሰው ባይኖረው ኑሮ ሀይሜን ማስገባት አቅቶት አይደለም። ለሀይሜ ቀለበት ማረጋግጦት አይደለም እንጂ ብዙ ጊዜ በጣም እኔ በጣም ኮሜንት ያነባል። ሀይሚ አድርግላት የተባለውን ነገር ያደርግላታል። ጀስት የሚያደርግላትም አብሮ የሰሩት አብሮ የለፉት ነገር ስለሆነ ጀስት፣ ለምን ዩትዩብን ብቻውን አይደለም ሰርቶ ያመጣው አብሮ ነው ሰርቶ አድገው እዚህ የደረሱት ማለት ነው። ሲቀጥልም ሀይሚም እንደዛው ማለት ነው። ለዛ አድርግ የተባለውን ነገር ባያደርግ ነበር የሚገርመኝ ማለት ነው። ሲቀጥል ብሩኬ እችን ልጅ የለጠፈበት ምክንያት ምንም የገባኝ ነገር የለው። አንድ ቀን የሴት ልጅ ፕሮፋይል ለጥፎ አያቅም። እውነት ለመናገር እኔ ካየሁት ጀምሮ ኢንስታግራም ላይ ከመከታተል ከጀመርኩ ጀምሮ አንድም ሴት ለጥፎ አያቅም። ቢለጥፍም አልኳችሁ፣ ሀይሚ ትለጥፍና ወይ እሱ ታግ ያደርጋል፣ ወይ ብሩክ ከለጠፈ ሀይሚ ታግ ታደርጋለች፣ ወይ የተለያዩ ሰው ኤፍሬም ምናምን ጀስት ፋሚሊ ጀማው እንዳለም ታግ ታግ እያደረገ የሚጥ ዛሬ ግን ብሩክ ብቻ ል ልዬ ለጠፈው ለምን? ለምን ሊለጥፋቸው አለ? በቃ ምንም ጥያቄ አልተመለሰልኝም። ለምን እሱ ብቻ? ወይ የሆነ ነገር ሰው እኮ እንዲረዳ ምናምን ወይ ማይ ሲስተር አፒ በርስ ማይ ፋሚሊ ወይ አፒ በርስ ምናምን ብሎ ይለጥፍ ነበር፣ ገባችሁ? እሱ ግን ምንም አይነት እንትንም አልሰጠም፣ ስምም አልሰጠም፣ ምንም አላለም። ጸጥ ብሎ ብቻ ስቶሪ ላይ አድርጓል ማለት ነው። ዛሬ ስቶሪ የሆነች ነገ ደግሞ ፕሮፋይል ትሆናለች ማለት ነው። ይገባችሁ አይደለ ፕሮፋይል ያደርጋታል ማለት ነው። ለምን ምን ቢያስብ ነው? ምን ምንድን ነው እስቲ እናንተ እንጠርጠር እስቲ። ለምን እርግጠኛ ነኝ፣ በቃ ይህ ብሩክ እስቲ ከብሩክ ጋር እቺ ብሩክ የሆነ ነገር አላችሁ። ለምን በቃ ይሁ ፎቶ ራሱ በቃ አስተያየቷ፣ አነሳሷ ለፍቅረኛ የሚላክ አይነት ፎቶን እሷ ራሱ ተነስታ የላከችው ወይኔ ብራ እኛ ከሚ ጋር አት ልጅ እንትወልዳላችሁ ብለን ስናስብ ከዚች ልጅ ጋር አት ልጅ ሊሆን ነው? ረብሩኬ ረብሩኬ ረብሩኬ! እና በጣም በጣም ነው የሚገርመው ማለት ነው። በጣም በቃ ሳየው እንዴት እንደደነቀጡ። ከዛ በኋላ ገብቼ አየው፣ ሀይምሌ አየው ፈለኩ፣ ሀይምሌ ምንም ነገር አለጠፈችም። በቃ ምንም ነገር እንትን ያለችው ነገር የለም። ብሩኬ ብቻ ነው እች ልጅ የለጠፈበት። ምንም ሊገባኝ አልቻለም፣ ሊለጠፈበት ምክንያት ማለት ነው። ሀይሜን ለማናደድ ቢሆን ኖሮ እንደዚህ አያደርግም ነው። በሴት ሴት ልጅ ፎቶ አይለጠፍም ሰው ለማናደድ ተብሎ ማለት ነው። ግን ብሩኬ እች ልጅ ጋር የሆነ ግንኙነት ስላለው ነው እንጂ የተለጠፈበት ምክንያት በጣም ዞር ብዬ ራሱ ገብቼ ውስጥ ማየት ጀመረ። እች ልጅ በፊት ካለች ምናምን ብዬ በስራ ድንገት ከተገናኙ ምናምን ብዬ ማለት ነው፣ ይየለችም አልተለጠፈችም ከዚህ በፊት ዛሬ የመጀመሪያ የመጣችው ማለት ነው። እርግጠኛ ነኝ በዚች ምክንያት ቪዲዮ ይሰራል ብዬ አስባለሁ። ከአይሚ ጋርም ይጣላል ብዬ አስባለሁ። መቼስ ያለ ምክንያት አይደለም። ስቶሪ ላይ ያደረጋት የሆነ ነገር ነገር ለፈልጎ ሌላ የተደበቀ ነገር ለማውጣት ስለፈለገ ነው እንጂ ና ኖ ኖ ኖ። ለምን በቃ የራሱ የሆነ ነገር ስላለው ነው። አዎ ፍቅረኝነት ሊል ይችላል። እኛ የምናውቀው ነገር የለም። ይፋ አላደረገም፣ ነገር ግን ያው ዛሬ ጭምጭምታ አሳይቶናል ማለት ነው። እሱም ያሳየው እንድን አስተያየት እንድንሰጡ አይደለም ፍቅረኛ የታምራለች ወይ ወደዳችኋት ወይ ከአሁኔ ዳ ከዚች ቀኑ በቪዲዮ የምመጣው ሀይሜ ከፋሲል ቀኑ ቪዲዮ የምትሰራው ለማለት መሰለኝ መ እኛ እኮ ትናንት ሀይሜ ነገራናለች፣ ዳር ዳሩን አልገባንም እንጂ ማለት ነው ቤተሰብ